በሀይሚና በብሩክ መሃል እንግዲህ ሰሞኑን የተፈጠረውን ነገር አይታችኋል። በመሀላቸው የገባውን ሰይጣን አይታችኋል ማለት ነው። ዛሬም እንግዲህ አዲስ ነገር አለ። አዲሱን ነገር ነው ይዤላችሁ የመጣሁት። ሀይሚና ብሩክ በምን ሁኔታ ሊቀጥሉ ነው? አሁንስ ያሉበት ሁኔታ ምን ላይ ነው የሚለውን እንግዲህ አዳዲስ ቪዲዮዎች የተለቀቁ አሉ። በነዛ መሰረት እንግዲህ ሀሳብ የምሰጣችሁ ይሆናል። እንዲሁም ደግሞ አዳዲስ የሰማዋቸው መረጃዎችም አሉ ማለት ነው። ብቻ ግን እንዴት ናችሁ በመጀመሪያ የተወደዳችሁ የቻናሌ ቤተሰቦች እኔ ደህና ነኝ። እንግዲህ ዛሬ ስለ ሀይሚ ስለ ብሩክ ሀሳብ ልሰጥ ነው የመጣሁት ማለት ነው። ሀይሚና ብሩክ ያው የነበራቸው ፍቅር፣ የነበራቸው መተሳሰብ፣ የነበራቸው ጓደኝነት፣ የነበራቸው ፍቅር አሁን ላይ እንደ ድሮ አይደለም። በፊት በጣም መተሳሰብ ያለበት በጣም ፍቅር የሞላበት በጣም ደስታ የሞላበት ብቻ ሲገናኙ በጣም በስስት ተነፋፍቀው በጣም በሚ በጉጉት ነበር የሚገናኙት እና ከቀን ወደ ቀን ግን አሁን ላይ ያላቸው ፍቅር አሁን ላይ ያሉበት ደረጃ አሳሳቢ ሆኗል። እውነት ለመናገር ማለት ነው። በተለይ ሀይሚ በብዛት ጥፋቶችን እያጠፋች መሄድ፣ ብሩክም ደግሞ በሷ ጥፋቶች እንግዲህ ልቡ ትንሽ ክፍተት እየፈጠረ እየመጣ ነው ሙሉ በሙሉ እምነትን እያጣ የመጣበት ሁኔታ ነው እያየን የምንገኘው። ና ተስፋ መቁረጥ ውስጥ ይገኛል። ሀይሚም እሱ ተስፋ እንደቆረጠባት ስታውቅ እንግዲህ እሷም ተስፋ እየቆረጠች አይነት ነገር ነው አሁን ላይ እየሞከረች ያለችው። ድል እንግዲህ እሱ ጥሏት ይሄዷል። ከዚህ በኋላ መቀጠል የለብንም ብሏታል። ከዚህ በኋላ መታመምም እንቅልፌንም ማጣት አልፈልግም ብሏል። ና ሀይሚ አሁንም በቃ እንደው ይመለስ ይሆን ይሆን ይሆን ብላ ነው ይህንን ጥያቄ እየጠየቀች የምትገኘው፣ ወይም ደግሞ ይቅርታ እየጠየቀች የምትገኘውና፣ ብሩክ እንደወሰነባት፣ ብሩክ እንደቆረጠባት እንግዲህ በደንብ ተረድታለች። ግን የተረዳችው ሁሉ ነገር ካለፈ በኋላ ነው። ሁሉ ነገር ከሆነ በኋላ ነው ሀይሚ ለችግሮቿ መፍትሔ ልትፈልግ የምትሄደውና ና ያን የከረፈደ በኋላ ደግሞ ምንም የምናስተካክለው ነገር አይኖርም። ይህንን ነው ልን የምችለው ብቻ ግን ባጭሩ ሀይሚና ብሩክ ምን ላይ ነው ያሉት? ፋሲል የሚባለው ልጅስ እቅዱ ምንድን ነው የሚለውን ነገር ሀይሚም፣ እንግዲህ ፋሲልን እንደምትወደው አንዳንድ ሰዎች እየተናገሩ ይገኛሉ። ሌላኛው ደግሞ አሁን ስለሱ እሱ በደንብ ባላውራላችሁም፣ በሀይሚ ሕይወት ውስጥ የመጣ አንድ ወንድ አለ። ፎቶም አለኝ ቪዲዮም አለኝ። ግን ደግሞ እዚህ ጋር መናገር አልፈልግም። እዚህ ጋር ማውራት አልፈልግም ማለት ነው። በሀይሚ ሕይወት ውስጥ ፈቀዳለትም ይሁን ሰዓት ፈቀድለት አልፈቀደችለትም፣ አልዋሻችሁም፣ ግን የመጣ ሌላ አዲስ ሰው አለ። ከሱ ጋም እንግዲህ ያቀናበሯት ስለ እሱም ብዙ ነገር እየተወራ ይገኛል። እሱ ቆይ በደንብ ሲወር ሲረጋጋ፣ ወይ ደግሞ በደንብ ኢንፎርሜሽኑ፣ መረጃ ውስጥ ሲጠናክር ነው አምጥቼ ማሳያችሁ ማለት ነውና አሁን ላይ ግን ስለ ሀይሚና ስለ ብሩክ ላውራላችሁ። በቅድሚያ እንግዲህ ዛሬ ብሩክ አንድ ቪዲዮ ለቆ ነበረ። እሱም ያው መንፈሳዊ መዝሙር እየዘመረ ነው እንደምታዩት እና የእውነት ደስታ ላጣችሁ አራቃችሁም ሀብት ንብረት አላነሳችሁም፣ አልጎደላችሁም። ከበቂ በላይ አብሮ የሚያኖር ፍቅር አላችሁ። ከበቂ በላይ መተሳሰብ አለ። ከበቂ በላይ መፈላለግ አለና በሶስተኛ ወገን እንደዚህ የሚዋደዱ ሰዎች ተራርቆ ማየት ማለት በጣም ያማል፣ በጣም ያሳዝናል። ሀይሚ ብሩክ በጣም ከሚባለው በላይ በጣም የተዋህዱ የተግባቡ፣ በጣም ትልቅ መተሳሰብ ያላቸው ልጆች ነበሩና ሀይሚ ግን አሁን ከቀን ወደ ቀን ከጊዜ ወደ ጊዜ ጥፋቶቿ እየበዙ ውሸቷ እየጨመረ ድብቅ እየሆነች ስትመጣ ብሩክ የዛሬ ሁለት ወር የዛሬ ሶስት ወር የዛሬ አራት ወር የነበረው ለሀይሚ የነበረው እምነትና ዛሬ ላይ ያለው ለሀይሚ ያለው እምነት ቢታይ ይህ እውነቴ ነው ምላችሁ ሀምሳ ፐርሰንት ከመቶ ሀምሳ ፐርሰንት በጣም ወርዷል። ወይም ደግሞ አሁን ላይ እያሰበ ቢገኘው ሀይሚ አሁንም የሆነ ነገር ደብቀኛለች እያለ ነው፣ አእምሮ ራሱ እየነገረው የሚገኘው ያን ነገር። ለምን አሰበ ማለት አንችልም። ብሩክን ዛሬ በተለቀቀው ቪዲዮ ብዙዎቻችሁ ብዙ ነገር ስትሉት ነበረ። ማለት የሆነ ብቻ እሱን ነው ተጭናችሁ እየጠየቃችሁት የምትገኙት። ግን ሃይሚን ይሄን ያህል ብትቆጣት፣ ሃይሚን ይሄን ያህል ተይ ብላችሁ ብትመክሯት፣ ሃይሚን ጥፋቷን ብትነግሯት፣ ይሄ ሁሉ ነገር አይሆንም ነበር እና በእርግጥ ሃይሚ ፍጹምናት ለምን ጥፋት አጠፋች ብዬ ልወቅሳት አልችልም የመውቀሻ ማፍም የለኝም መናገር ያለብኝን ነገር መናገር ባለብኝ ሰዓት ተናገር ያለሁ። ሃይሚ ጥፋተኛ እንደሆነች እንኳን እኛ ዝንብም ታውቃለች። ዝንቡም፣ ነው፣ ንቦቹም፣ ወፎቹም ያውቃሉ። ጥፋተኛ እንዳጠፋች ሙሉ በሙሉ ጥፋቱ የእሷ እንደሆነ። ግን ሃይሚ ነገራቶችን ለማስተካከል ስትል በጩኸት ነው፣ በመናደድ ነው፣ በመበሳጨት በቁጣ ነው የምታስረዳበት፣ መንገድ ደስ አይልም። በአጭሩ ይሄንን ነው ልላችሁ የምችለውና አንዳንድ መልካም ሀሳብ አስተያየትም ያየውታ አለና እዋካችሁን መንፈሳዊ ሕይወታችሁን አጠንክራችሁ ከፈጣሪያችሁ ጋር ተጣርቃችሁ እናንተም ሰላም ፈጥራችሁ ይቅር ብልሀት ወደ አንድ ሆናችሁ አንድ ነገር ስሩ፣ ፍቅራችሁን አጠንክሩ፣ በአንድ ላይ ኑሩ፣ በአንድ ላይ ስሩልን እያሉ ብዙዎቹም እንግዲህ ሀሳብ አስተያየት እየሰጡ ይገኛሉ። በጾም በጾሙ አትጣሉ፣ በጾሙ በጸሎት አሳልፉ ጊዜያችሁን አብራችሁ ስገዱ፣ አብራችሁ ጸልዩ እያሉ ነው የሚገኙት። ና ይሄ መልካም ሀሳብ አስተያየት ነው። ና ብቻ በመሀላቸው የገባውን ሰይጣን እንዲያጠፋው እንዲያነሳላቸው ትልቁ ምኞቴ ነው። ምክንያቱም እነዚህ ልጆች የተለየ መጥፎ ባህርይ ኖሮባቸው ሳይሆን አሁንም ሶስተኛ በሚባል ወገን ላይ ነው እየተጣሉ እየጸባቸው መነሻ ምክንያት እየሆነ የሚገኘው እሱ ነውና ከነሱ ሰይጣንን ያረቅላቸው ነው ልል የምችለው ና ሌሎቹ ደግሞ ሀይሚ ለገንዘብ ብላ እንደቀረበችውም እንግዲህ እየተናገራችሁ ትገኛላችሁ። ብሩኬን ተጠቀምሽበትም የምትሉ ሰዎች አላችሁ። ማንም ከማንም የተጠቀመ ነገር የለም። በነገራችን ላይ አብረው ነው የሚጠቀሙት። ከተጠቀሙም ካልተጠቀሙ አብረው ነው የማይጠቀሙት ማለት ነው። ለምን ሀይሚን በራሷ ቻናል ቪዲዮ ትለቃለች፣ ብሩክም በራሱ ቻናል ቪዲዮ ይለቃል እና አንዳንድ ሰዎች ደግሞ ሀይሚ ከብሩክ ጋር እንደው ብትለያይ እንኳን ብትለያይ ብላችሁ አስባችሁ ሀይሚ ህይወቷ መስቀልቅል ወጦ በቃ ምንም አይነት ሰው የሚቀርባት አይመስላችሁም። ግን እሷም ሴት ናት፣ ለዛውም ልባም ሴት ቆንጆ ሴት ናት። እንዲው ያድርገውና ከብሩክ ጋር ራሱ ብትለያይ ማለት ነው በጣም ምርጥ የሆነ ህይወት መኖር የምትችል ጀግና ሴት ነች። ና ይህንን ነው ልላችሁ የምችለው። እሷን ዝቅ አድርጋችሁ አንዱን ከፍ ማድረግ አይቻል ማለት ጥፋት አጥፍታለች፣ እንደ ጥፋቷ በጥፋቷ መጠን እንደዚህ እንደዚህ ብላችሁ ሀሳብ መስጠት ስትችሉ የማይሆን ነገር አምጥታችሁ አንቺ እኮ እንደዚህ ነሽ፣ እንደዚህ አድርገሽ ጥቅም ፈላጊ ነሽ፣ እንደዚህ ነሽ። ሲጀመር ብሩክ ቢሄድ በጣም ካንቺ የበለጠሽ ሴት ያገኛል የምትሉ ሰዎች ማለት ነው። ይሄ ከልብ የምትወዷት ሰዎች ከልብ የምትወዱ ሰዎች አላችሁ አይደላችሁም? የብሩክን ደስታ ብሩክ እስከ ሀይሚ ተለይቶ የሚኖር ይመስላችኋል? ከሀይሚ ሌላ ደስታ የሚኖሩ ይመስላችኋል? የእውነቴን ነው። በእርግጥ መኖር ይችላል። እሷም በራሷ ህይወት እሱን በራሱ ህይወት መኖር ይችላሉ። ግን ይመጡበት መንገድ አለ። የተነሱበት መንገድ አለ። እንደ አብረሽና እንደ ሩታ መነሻቸው ምንም ቢሆን ምንም መጨረሻቸው አእምሮ ነው። ማየት የምንፈልገው ከልብ የሆነን ደጋፊዎች ማለት ነው እና በእርግጥ እኔ ልንገራችሁ ገና ማለት ነው፣ ገና በጣም ብዙ መከራዎች አሉ። ከዚህ በኋላ ራሱ ማለት ነው። ንገሬን ካላችሁ እውነታው ይሄው። ምን አለች በሉኝ፣ አስቴር ይሄንን ነገር ብላ ነበር ትላላችሁ። ከነገ ወዲያ የሚመጣ ነገር አለ ግን የሀይሚና የብሩክ ተለያይተው ራሱ ሊገናኙ ይችላሉ። አሁን የመጣው ጸብ፣ እውነት ለመናገር ሀይሚን በእልህ አሁን ላይ ፋሲልን የሆነ ነገር ልትል እንዳሰበች ነው የሰማውት እቅዷን፣ ማለት ነው የሆነ ነገር ብላ በእልህ ማለት ነው ብሩክ ደግሞ በጣም እየታመመ ነው። ፕራንክ ነው ብላችሁ የምትናገሩ ሰዎች ኧረ በእናታችሁ አንድ ወር ሙሉ ነው እንዲህ ፕራንክ፣ ስንት ቀናቸው ነው ይህ ቪዲዮ ከተጀመረ። ምንም ፕራንክ ብሎ ነገር የለም። የእውነት ነው። ትክክለኛ ነገር ነው የሆነው። ሀይሚ ተሳስቻለሁ ብላለች፣ ጥፋቷን አምናለች። ስለዚህ አሁን እየተቸገረ ያለው ብሩክን ማስተካከል የከበደው ነገር ምንድን ነው? ልጅቷን ታይ፣ አንድ ቀን እንኳን ስሚኝ፣ እኔ ምልሽን ስሚ እያላት ነው። አሁን አልጠረጠራትም እኮ፣ ከፋሲል ጋር ግንኙነት አለሽ አላላትም። አሁንም እኔን ከድ ተሸኘ አላላትም። ቀለበቱ እንኳን እያለ ምንም አላለም። ግን ሀይሚን፣ እኔ አንቺን መጠበቅ እፈልጋለሁ፣ እንድትጎጂ አልፈልግም። አንድ ነገር እምልሽን ነገር አድርጌ ነው እያላት ያለው። ሀይሚ ደግሞ ነገራቶችን በራሴ መፍታት እችላለሁ ብላ ስትወጣ የባሰ ነገራቶችን እያበላሸች ነው። ፋሲል ደግሞ ክፍተቱን እየተጠቀመ ነው። ያኔ ብሩክና ሀይሚ አንድ ሆነው ቢያባሩት ማለት ነው ድራሹ ይጠፋ ነበር። ስሜቷን ነገረችው። ቀለበቱ ተወረወራለቀ ያዛጋ ይዘጋ ነበር። ከብሩክ እስከ መደባደብ እስከ መጣላት፣ እሷም እንደዚህ እስከ መጨናነቅ እያለቀሰች እስከመለ አትደርስም ነበር። በእርግጥ ሀይሜ ማለት ነው ትልቅ ጥፋት ያጠፋሹ ደግሞ የምር አቅፎች ስታለቅሽ ነው እሱ ፊት ምንም አይነት ነገርሽን ማሳየት የለብሽም። እምባሽን በጭራሽ በቀ ማሳየት የለብሽም። ደካማ ጎንሽን እያሳየሽ ነው፣ ክፍተት እየሰጠሽ ነው የምትገኘው። ለነገሩ ሮዚም ገና መጣልሽ፣ ገና ብዙ ተንኮልና ሴራ ልሰራ የመጣች ሴት የተዘጋጀ ሴት አለች። ፈጣሪው ናችሁ ብቻ። ግን እኔ እንደ እኔ ምለው ነገር ምንድን ነው፣ ብሩክም ከሚባለው በላይ ታጋሽነ ትሁትነ ታጋሽ ስትሆኑ የዋ ስትሆኑ ማለት ነው በጣም ትጎዳላችሁ። በነገራችን ላይ ልክ እንደ ብሩክ ሁሉን ቻይ ስትሆኑ ትሰበራላችሁ ትጎዳላችሁና፣ አሁንም ልንለምን የምንችለው አንተን ነው። ሀይሚንም እንለምናት አለን፣ እባክሽን አቁሚ። ብሩክ የሚልሽን እንደ አንዳንዴ ስሚው በቃ ውሌ እሱን ስሚው። እሱ ባለሽ መንገድ ተጓዣ አለን ብትሄጅ ጥሩ ነበር። እሱ በሚልሽ መንገድ ብትሄጅ ጥሩ ነበር። ግን እኔም ሰውነኝ የራሴ ያስተሳሰብ አለኝ የራሴ መንገድ አለኝ ካልሽ እንደው ተይ መጥፎ ነገር እንኳን ተይ ሲልሽ ተይለት። በቃ ይህንን ነው ልል የምችለው። ብሩክ ደግሞ ለአንዴና ለመጨረሻ ጊዜም ቢሆንም ብቻ እንደምንም ብለ ታግሰ የዛሬውን ብታልፍና ብትረዳት ያለውን ነገር በቃ ተቀበላት እባክህ። ጥለኸኝ አትሄድ እያለች ነውና፣ አውራት ለራስ ጊዜ ውሰድ። አንድ ቀን ሁለት ቀን አስብ፣ ግን ችግር የለውም። ግን አትተዋት እስከመጨረሻው ሁለታችሁ ፍቅራችሁ ቀጥሎ ከእናንተ ብዙ የምንማረው ነገር አለ። የምንከታተላችሁ ሰዎች አለን። የእናንተ መጥፋት፣ የእናንተ በቃ ሩቅ መሆን፣ የእናንተ መጨቃጨቅ፣ የእናንተ መጣላት ሰላም የሚነሳን ሰዎች አለን። የማንፈልግ የማንወድ ሰዎች አለን እና ለእኛ ስትሉ ተታርቃችሁ ሰላም ፈጥራችሁ ኑ። እችን ሳምንት ደግሞ ሰላም ፍጠሩ። በቃ የእውነቴን ነው። ሀይሚዬ፣ የጀመርሽው ነገር ፕራንክ እንዳልሆን አውቃለሁ። ከባድ ጭንቀት ውስጥ እንዳለሽ አውቃለሁ። አንዳንዴ የወደቀ ዛፍ መጥረቢያ ይበዛበታል ይባላል፣ እና ሀይሚን ፎቶዋን ዘቅዝቀው ሲሰድባት እያመሹ ነው። የእውነቴን ነው። ምንም ማለት ብትጎዳም ለራሷ ነው አይደለ? ፍቅሯን ብታጣም ለራሷ ነው። እናንተ ቤት በምን ነክታችሁ ነው ፎቶዋን ዘቅዝቃችሁ ስትሳደቡ የነበራችሁ? የእውነቴን ነው ምላችሁ። አንዳንዴ ጥፋት አጥፍታችሁ እኮ መውጫው ደግሞ ቀዳዳው ይጠፋባችኋል። ና ሀይሚዬ በዛ ጭንቀት ውስጥ ስላለች ነው ጥፋት አጥፍታለች። እንደ ልጅ እንደ ሰው አጥፍታለች። ስለዚህ ጥፋቷን አሁን አምና ተቀብላለች። ከረፈደም ቢሆን ይቅርታ ጠይቃለች። አሁን ወደ ራሷ ተመልሳ ብሩክን ወደ እሷ ነው ማድረግ ያለባት። ብሩክን በደንብ መለማመጥ አለባት፣ በደንብ ለምን? ስላጠፋች ጥፋት ማለቴ ነው። ሰውን ተለማመጡ አልልም። ግን ጥፋት ስላጠፋች ብሩክም እየተጎዳ ነው። የምር በፍቅራቸው ብቻ ሳይሆን ህመሙ ላይ ነው። በቃ ጨጓራውን እየታመመ ነው። እንቅልፍ አጥቻለሁ ብሏል። ምን ይፈጠር ይሆን? በቃ ብዙ ነገር እያሰበ ነው ያለው። ከዚህ ህመም ለመዳን ብሎ ነው ሀይሚን በቃ እንለያያላትና፣ ጨክኖ ሊለያት አይደለም። ተለያይቶ ቢቆዩ እንኳን ከአንድ ሳምንት በላይ አይቆዩም። በጭራሽ በምንም ተአምር ሀይሚና ብሩክ አንድ ሳምንት እንኳን ተለያይቶ አይቆዩም። እመኑኝ። ተለያየን ብለው እንኳን ቢሄዱ ነገ ተመልሰው መጠው አንዱ ነው እናያቸዋለን። ገና አብበው አብበው አፍርተው ፍሬያቸውን እናያለን። ገና እንደ አብርሽ እንደ ሩታ ማለት ነው በሰርጋቸው ያስደምሙናል በሚገርም ቬሎ በሚገርም ሱፍ ማለት ነው ትልቁ ምኞት ይሄ ነው ፎቷቸውን የምትዘቀዝቁ በተለይ ደግሞ የፋሲልንና የሀይሚ ደግሞ በጣም የምታናድደኝ ፓርት ልንገራችሁ ፋሲል ሲመጣ አቅፋ ብሩክን አቅፋ ሰላም እንደምትለው አቅፋ ሰላም ስትለው በጣም ነው የምበሳጨው በቃ ትክትክ ይላል በቃ ብሩክ እኮ ቪዲዮን ያየዋል እንደ አንድ ወንድ ምን ይሰማዋል ያ ነገር የሚያስጠላ ነገር ነው ለማንኛውም ሀይሚን ተፋቷት አትስደቧት ጥፋት ሁላችንም እናጠፋለን ከሰው ስህተት ከብረት ዝገት አይጠፋምና፣ ሀይሚን እንፋታት በቃ የራሷን ውሳኔ ትወስን። እኔ መመክራትን መክሪያት አለሁ ከሚባለው በላይ በአንድ ሁለት ሶስት ቪዲዮ ከአራት ቪዲዮ ሀሳብ ሰጥቼበታለሁ። ይህንን ነው ልን ምችለው ሀይሚና ብሩክ እንግዲህ ዛሬ አዲስ ነገር ይዘውልን ይመጣሉ ብዬ አስባለሁ። ብቻ ግን ተመልካቾች አትጨነቁ፣ አይዟችሁ። በጸሎታችሁ በዱአችሁ አስቧቸው ነው ልን ምችለው እኔም አብራችሁ ስለነበራችሁ ከልብ አመሰግናለሁ። ቸርቸሩን ያሰማን። ሀይሚን ብሩክን እንግዲህ ችግሮቻቸውን ነቃቅሎ ጥሎ በደስታ በፍቅር እየሳቁ ያን ጊዜ በቃ ናፍቀዋለሁ። ከከተማ ወጣ ብሎ የሚዝናኑበት ፓርት ሀይሚን በፍቅር በቃ በስስት እያየ ፍቅሩን መውደዱን ሲገልጽላት፣ አክብሮቱን ሲገልጽላት፣ እሷም እሱ ባደረገላት ነገር በጣም አመስግና ወደው ተመችቷት ጥሩ ጊዜ አሳልፈው ራት በልተው የሚለያዩበትን ቀን ናፈቅኩት። የምሬን ነው ምላችሁ፣ ያ ጊዜ በጣም የማይረሳ ጊዜ ነበር። ና ከዚህ በኋላም ብዙ እንደዚ አይነት ጊዜያትን ያሳልፋሉ ብዬ ትልቁ ምኞቴ ነው። ክፉን ነገር ሁሉ ከእናንተ ያርቅላችሁ። አሁን አሁን ላይ ግን ሀሰንም ራሱ ለእናንተ በጣም ከባድ ከባድ ነገር እያደረገ ነው። የእውነቴን ነው። እኔ የማደርገው ነገር ትክክል ነው ብሎ እያሰበ ነው። ግን ሮዚን ይዞበት የመጣው መንገድ በጣም የሚያስጠላ ነገር ነው። ብቻ ፈጣሪ ለእናንተ ያለውን ነገር ይስጣችሁ። በቃ ተንኮለኛውን፣ ምቀኛውን፣ ሸረኛውን ይያዝላችሁ፣ ከእናንተ ያርቅላችሁ ላለው ፈጣሪ ደስታችሁን፣ ዘመናችሁን ይባርክ ያብዛላችሁ ላለው ቻሩን እንዲያሰማን እስኪ እኔ በጣም ጨነቀኝ። አሁን ስምለው ሁሉ ጠፋብኝ። ሀይሚም ታሳዝናለች፣ ብሩክም ያሳዝናል።